ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። ሲከብዳችሁ ተስፋ አትቁረጡ፣ ስትደክሙ ተስፋ አትቁረጡ እና ምንም አዲስ ነገር እንደማይከሰት ሲሰማችሁ ተስፋ አትቁረጡ እና ዲያብሎስ እብድናችሁ ሊላችሁ ሲሞክር ተስፋ አትቁረጡ እና ሁሉም ሰው ከአሁን በኋላ ከእናንተ ጋር መሆን የማይፈልግ ቢሆን ተስፋ አትቁረጡ። ታማኝነት። ታማኝ ሰው የጀመረውን የሚጨርሰው ነው፣ ቃሉን የሚጠብቅ። የአንድ ነገር አጓጊነት ወይም ደስታ ሲያልቅ የሚያቆሙ አይደሉም። እዚህ ተቀምጬ ስለዚያ ከእናንተ ጋር መነጋገር አለብኝ፣ ምክንያቱም ብዙ ሰዎች ያሉበት ሁኔታ ከአሁን ወዲያ አስደሳች ስላልሆነ የበለጠ አስደሳች የሆነ ነገር ለማግኘት በመሄድ እግዚአብሔር ለሕይወታቸው ያዘጋጀውን አስደናቂ ህይወት እንደሚያጡ ማሰብ ከባድ ነው። በትዳር ውስጥ ይከሰታል። ሀምሳ ሁለት ዓመት ሙሉ በጋብቻ የቆየሁት ዴቭ ወደ ቤት በሚገባበት ጊዜ ሁሉ ልቤት ስለሚመታ አይደለም በሉ እንጂ፣ ከኔ ጋር ናችሁ። እንደዚህ አይነት ስሜቶች እዚያ ስለሌሉ ብቻ ያንን ሰው ከእንግዲህ ወዲያ አትወዱትም ማለት አይደለም። ያ ፍቅር አይደለም፣ ያ የልብ ምት ነው። ከአካላዊ መሳሳብ የሚመጣ ነው። ፍቅር ግን ከሥጋዊ መሳሳብ በላይ ነው። በመጀመሪያ ለዴቭ እንደማገባው ስነግረው ፍቅር ምን እንደሆነ እንኳን አላውቅም ነበር። በህይወቴ ውስጥ በጣም ተበድዬ ነበር እና በአንድ መጥፎ ትዳር ውስጥ ነበርኩ። ባለቤቴ ታማኝ አልነበረም እና ከ18 ዓመታት በኋላ 18 ዓመታት ከአባቴ ጋር ሌላ አምስት ዓመት ችግር ከነበረበት ሰው ጋር ፍቅር ምን እንደሆነ አላውቅም ነበር። እንዴት እንደምሰጠውና እንደምቀበለው አላውቅም ነበር። ግን ከሃምሳ ሁለት ዓመታት በኋላ አሁን ፍቅር ምን ማለት እንደሆነ አውቃለሁ። አሜን። ማድረግ የጀመራችሁትን ነገር ከአሁን በኋላ አስደሳች ስላልሆነ በየጥቂት ቀናት የምታደርጉትን ነገር መቀየር አቁሙ። አዲስ ነገር ሁሉ አስደሳች ነው። አዲስ ነገር ስትጀምሩ ሁሉም ያጨበጭባሉና ይደግፋችኋል። ግን ነገሮች ሲከብዱ ወይም ከአሁን በኋላ አስደሳች ሳይሆኑ ሲቀሩ የጀመሩትን ባለመጨረስ ብቻ ምን ያህል ሰዎች ዕጣ ፈንታቸው እንደሚያጡ አስባለሁ። ወይም የሚያጨበጭቡ ሰው ሳይኖር እና እናንተና እግዚአብሔር ብቻ ስትቀሩ። እዚህ መቀመጥና እና ማዳመቅ ቀላል ነው። ሁሉንም ስራ እኔ እየሰራው ነው። እዚህ ለመምጣት መክፈል አያስፈልጋችሁም ነበር። እዚህ የሚያምር ህንፃ አለን፣ ምርጥ ሙዚቃ፣ ጥሩ ትምህርት። ስራችሁ የሚጀምረው ከዚህ ስትወጡ ነው እና ወደ ቤት ስትሄዱ እና ከዚያ ምን ታደርጋላችሁ? በሕይወታችሁ ውስጥ ከሰማችሁት መልእክቶቻችሁ ከአንዱ ጋር ታስቀምጡታላችሁ። ሁለት መጽሐፎችን ትገዙ እና አስቀምጣችሁና መቼን በጭራሽ አታነቧቸው። ግን ወደ ጆይስ ማየር ኮንፈረንስ ሄጄ ነበር ትላላችሁ። ወይስ ምናልባት ቢያንስ በእርግጠኝነት ከሶስት ሰዓት ስብከት ውስጥ ሶስት ነገሮችን ወይም ምናልባትም ሁለት ነገሮች ብቻ መምረት ትችላላችሁ። አንድ ቢሆን እንኳን እንቀበላለሁ። ወደ ቤታችሁ ሄዳችሁ ያንን ነገር ከእግዚአብሔር ጋር ልትሰሩበት ትችላላችሁ በዚያ ነገር ላይ አንድ ግኝት እስክታገኙ ድረስ። አሜን እና እግዚአብሔር የሰጣችሁ ሁሉ እስከ መጨረሻው ድረስ ሁሉንም ነገር አጥብቃችሁ ያዙ። እና በትንንሽ ነገሮች ጀምሩ። ልክ እንደ በቤት ውስጥ የምትጀምሯቸው ትናንሽ ስራዎች ምን፣ በመቀመጫችሁ ላይ ሆናችሁ ራሳችሁን ታዘቡ። ኦ ያንን ቁምሳጥን ማጽዳት የጀመርኩት ከሶስት ዓመት በፊት ነበር። እኔ ትንሽ ደክሞኛል፣ እዚህ ትንሽ ዘና ማለት ያለብኝ ይመስለኛል፣ በሉ እንጂ። አይደለም ቁም ሳጥንን ወይም ቤት በማጽዳት የሚደሰት ማን ነው? ማንም የለም። ግን ታውቃላችሁ፣ ማንኛውም ፕሮጀክት ማጠናቀቅ ትችላላችሁ። አሁን አድምጡኝ። ያንን ቁም ሳጥን ይዛችሁና አሸንፋለሁ በሉት በቆሻሻ ምግቦች የተሞላ ማጠቢያ ገንዳ ላይ ስልጣን እንኳን ከሌላችሁ በዳቢሊዮስ ላይ ስልጣን እንዳላችሁ ለምታስባላችሁ ማለት ማንን ነው የምንዋሸው? ነገር ግን እናንተ በቀን 15 ደቂቃ ይህንን ቁምሳጥን በማጽዳት ለማሳለፍ ቃል እገባለሁ ማለት ከቻልን ታውቃላችሁ ሁለት ሳምንታት ቢፈጅም እድገት እያሳያችሁ ስለሆነ ጥሩ ስሜት ይሰማችኋል። የሆነ ነገር ስለጨረሳችሁ ጥሩ ስሜት ይሰማችኋል። አሁን እዚያ በገባችሁ ቁጥር ምስቅልቅል ስላለ ብቻ መጨናነቅ አይሰማችሁ። እሱን ማጽዳት እንዳለባችሁ ስለምታውቁ የጥፋተኝነት ስሜት አይሰማችሁም፣ ማድረግ እንዳለባችሁ ስለምታውቋቸው ነገሮች ሁሉ የጥፋተኝነት ስሜት ከሚሰማችሁ፣ ለምን ከዛሬ ጀምሮ እነሱን ማድረግ አትጀምሩ? ኦ እየረዳዋችሁ ነው። ለዚህ የምክር አገልግሎት ለማግኘት ትልቅ ገንዘብ ልትከፍሉ ትችሉ ነበር። እሺ፣ ስለዚህ በትናንሽ ነገሮች ጀምሩ፣ በእናንተና በእግዚአብሔር መካከል ባሉ ነገሮች። አሁን እኔም ማደርገውን ለአርባ ሁለት ዓመታት ስሰራ ነበር እና አሁን ለአንድ ደቂቃ ታገሱኝ። ሰዎች ሁል ጊዜ ይነግሩኛል፣ ቀጥሎስ ምን ታደርጊያለሽ? አሁን ህልምሽ ምንድን ነው? አላማሽ ምንድን ነው? ፈጽሞ አድርገሽም አታውቂው፣ ምን ማድረግ ትፈልጊያለሽ? እና ኦ ምናልባት ከስድስት ከሰባት ዓመታት በፊት ምንም ነገር ማሰብ የማልችልበት ደረጃ ላይ ደረስኩ እና ቃሉ ማስተማር እና ሰዎችን መርዳት ብቻ ነው የምፈልገው ብዬ አስብኩ። ማለቴ ሰዎችን መርዳት በምችልበት መንገድ ከተራቡ ልመግባቸው እፈልጋለሁ። ብቸኝነት ከተሰማቸው የተሻለ ለማድረግ እሞክራለሁ። በቃሉ አበረታታቸዋለሁ። ሰዎችን መርዳት ብቻ ነው የምፈልገው። አሁ አውቃለሁ አውቀለሁ አላማሽ ምንድን ነው? ያንን ጥቂት ጊዜ ከሰማሁ በኋላ እንዲህ ማሰብ ጀመርኩ፣ ያንን አላማዬን እየረሳው ነው ምናልባት አላውቅም። ምናልባት እያረጀውና እየደከመኝ ነውና፣ ታውቃላችሁ። አሁን አንዴ ቆዩ፣ ቆይ ጠብቆ፣ ታውቃላችሁ፣ ትንሽ ያስጨንቀኝ ጀመር። እናም ወደ እግዚአብሔር ወሰድኩት። እሺ፣ የሆነ ስህተት አለ ወይ? ከአንተ እየሰማሁ አይደለም ወይ? የሆነ ነገር ልትነግረኝ እየሞክርን ያልሰማሁም ወይ? እና እግዚአብሔር የነገረኝን ታውቃላችሁ፣ ያ ነፃ አውጥቶኛል። እርሱም አሁን እያደረግሽ ያለውን ታውቂያለሽ። ታማኝ እየሆንሽ ነው። እባካችሁ ይህንን በስህተት አትውሰዱት፣ ምክንያቱም ለስህተት አይደለም የምናገረው። ይህንን ከአሁን በኋላ የማደርገው ስለሚያስደስተኝ አይደለም። ይሄ የመጀመሪያ የጆይስ ማየር ኮንፈረንስ አይደለም። ስራዬን ከጨረስኩ በኋላ ወደ ኋላኛው ክፍል ገብቼ ሰውነቴን ማፍታታት አለብኝ። በረፍት ጊዜ ሰውነቴን እያፍታታሁ አልነበረም። ሰውነቴን ማፍታታት ነበረብኝ። በዚህ ላይ ለረዥም ጊዜ አሳልፊያለሁ። እኔ ጥሩ ቅርጽ ያለኝ ነኝ። የአካል ብቃት እንቅስቃሴ አደርጋለሁ ለአርባ ሁለት ዓመታት። ስታደርጉ የነበረው ማንኛውም ነገር ከአሁን በኋላ ለእናንተ አዲስ አይሆንም። እና ይህን የማደርገው አሁን የማደርገውን እወደዋለሁ። በእግዚአብሔር ቃል ሰዎች መርዳት ስለምወድ ነው እኔ ግን ይህን የማደርገው ለእኔ አይደለም። የማደርገው እግዚአብሔር እንዳደርገው የሚፈልገው ነው ብዬ ስለማምን ነው እና ሰዎችን ይረዳል ብዬ ስለማምን እና አደርገዋለሁ። መቆምና መተንፈስ እስከምችል ድረስ እንደማደርገው ቃሌን እሰጣችኋለሁ። አደርገዋለሁ። ምክንያቱም እግዚአብሔር እንድሰራ የሰጠኝን መጨረስ ለእኔ በጣም አስፈላጊ ነው፣ እና ያንን ዛሬ ለእናንተ መስጠት እፈልጋለሁ። እዚህ የሆነ ሰው እፈልጋለሁ። ምናልባት እግዚአብሔር በማስተማር ሊጠቀምባችሁ እንደሚፈልግ በልባችሁ ውስጥ መስማት ከጀመራችሁ ወይ በሙዚቃ በማንኛውም ነገር ወደፊት ሂዱና ያህልም እንዲነቃነቅ አድርጉት። ሲከብዳችሁ፣ ተስፋ አትቁረጡ ስትደክሙ ተስፋ አትቁረጡ። ምንም አዲስ ነገር እንደማይከሰት ሲሰማችሁ ተስፋ አትቁረጡ። እና ዲያብሎስ እብድ ናችሁ ሊላችሁ ሲሞክር ተስፋ አትቁረጡ። እና ሁሉም ሰው ከአሁን በኋላ ከእናንተ ጋር መሆን የማይፈልግ ቢሆን ተስፋ አትቁረጡ። አሜን። ምክንያቱም እኔ እነግራችኋለሁ፣ በአስቸጋሪ ጊዜያት ውስጥ ማለፍ ካልቻላችሁና በዝምንት አመታትና በህይወታችሁ ውስጥ ምንም ነገር እየተፈጠረ እንዳልሆነ በብቸኝነት ጊዜያት ውስጥ ማለፍ ካልቻላችሁ እግዚአብሔር እንደሚፈልግበት ቦታ መድረስ አይችሉም። እግዚአብሔር እንደተኛ የምታስቡበት ጊዜያት ይኖራል። የት እንዳላችሁ እንደማያውቅ የሚሰማችሁ በሉ እንጂ እዚያ ያላችሁ በእናንተ ውስጥ የሚያስፈልጋችሁ ለውጥ ከሆነ ወይም በአንዳንድ የምትወዷቸው ሰዎች ላይ ማየት የምትፈልጉ ለውጥ ከሆነ ተስፋ አትቁረጡ። ተስፋ ቆርጣችሁ አትሸነፉ። ተስፋ ቆራጮች እንድንሆን የእግዚአብሔር መንፈስ በእኛ ውስጥ አላደረም እና ጳውሎስ የተናገረው ወዶ አለው። ጳውሎስ በሐዋርያት ሥራ ሀያ ሀያ አራት ይሁን እንጂ ከጌታ ከኢየሱስ የተቀበልኩትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም ለእኔ ሕይወቴ ከምንም እንደማይቆጠር እንደ ከንቱ ነገር ናት። የኔ አንድ ፍላጎት ትምህርቴን በደስታ እንድጨርስ ነው። እግዚአብሔር እንድሰራ የሰጠኝን መጨረስ እፈልጋለሁ። በምሰራበት ጊዜ ሁሉ ደስተኛ መሆን እፈልጋለሁ። ግን ደስታ አዲስ ነገር ፍጹም የተለየ ነገር ነው። አሁን ያገባችሁት ሰው ከአሁን በኋላ ስላላስደሰታችሁ ሌላ ሰው ለማግባት አትሂዱ። ቀጣይ የምታገቡት ሰው ጋርም ወደዚያ ነጥብ ላይ የምትደርሱበት ጊዜ ይመጣል። ህንፃ ውስጥ በተራመዳችሁ ቁጥር የተዝናናችሁ ስላልመሰላችሁ ሁል ጊዜ ቤተ ክርስቲያንን መለወጥ አለብኝ ብላችሁ አታስቡ። እነግራችሁ አለሁ ወደ ቤተ ክርስቲያን መሄድ ስትጀምሩና ምንም ነገር እንዳላገነኛቸው ነው ሲሰማችሁ የሆነ ነገር ለማግኘት ሜዳ ቁሙና ለመስጠት ብቻ ሄዱ። ያንን እንደገና እንዲህ ማለት ያለብኝ ይመስለኛል። ሜስ ጀምሩና ከአሁን በኋላ ምንም ነገር እያገኙ አይደለም ካላችሁ፣ አንድ ልጅ የነገረችኝን እውነተኛ ታሪክ እነግራቸዋለሁ። ለአመታት ወደ ጉባኤዎቼ ትመጣ ነበር እና ጆይስ፣ ከአሁን በኋላ ምንም ነገር የማላገኝበት ደረጃ ላይ ደርሻለሁ አለችኝ። ቅባትሽን ያጣሽ መስሎ ስለታየላ ላንቺ መጸላይ ጀመርኩ አለች። እሷን በህይወትሽ ኃጢአት እየሰራሽ እንደነበር አስቤ ነበር አለች። ብቻ የሆነ ነገር እንዳለ ተሰማት። በጣም ብዙ ሰዎች ከአሁን በኋላ ከሆነ ነገር ላይ ምንም ነገር እንደማያገኙ ሲሰማቸው ከቦታው ጋር የሆነ ነገር ስህተት እንደሆነ እርግጠኛ መሆናቸው አስደናቂ ነው። እናም እንዲህ አለች፣ እግዚአብሔር እንዲህ አለኝ፣ እሺ ምንም ነገር የማታገኘው ውስጥሽ በጣም ስለተሞላ ሌላ ተጨማሪ ነገር የምታስቀምጭበት ቦታ የለም። በእነዚያ ስብሰባዎች ላይ ለአመታት ስትቀመጭ ይኖረሻል። አሁን በተለይ የአመለካከት ሜዳ ያስፈልገሻል እና ይህም ለአንድ ሰው አንድ ነገር መስጠት ነው ከዚያ የበለጠ ነገር በውስጥሽ ለማፍሰስ ቦታ ይኖረኛል አለኛለች። በሉ እንጂ በጣም በጣም ትንሽ ሚጢጢን ነገር ቢሆን ግድ የለኝም። ወደፊት እንደሚኖራችሁ አዲስ ምርጥ የአኗኗር ዘይቤያችሁ ክፍል ምንም ያህል ትንሽ ቢሆን እንኳን እና በህይወታችሁ በእያንዳንዱ ቀን አንድ ነገር ለአንድ ሰው ለማድረግ ቃል እንድትገቡ ፈልጋለሁ። በሉ አድርጉት፣ ወደዚያ እንድመጣት አድርጉ። የምናገረው ነገር በጣም ደስ የሚል ነው። አንድ ሰው ወደ ላይ ና ወደ ታች አለመዝለሉ ይገርመኛል። ለአስር ደቂቃዎች ከራሳችሁ ውጭ ማሰብ ብችሉ ምን ያህል ደስተኛ ልትሆኑ እንደምችሉ ትገነዘባላችሁ። የምሬን ነው ያው ፓስተር ቶም ይህን ታሪክ የምትናገሩ አንተ መሆን ነበረብ፣ ምክንያቱም ያ የበለጠ የተሻለ ያደርገው ነበር። ግን የምክር አገልግሎት ስለምትፈልግ ሴት ታሪክ ነው እና ትልልቅ ችግሮች እንዳሉባት አስባ ነበርና ለምክር አገልግሎት መምጣት ፈለገች። አንተ ወይም ሌላ ሰው እንደነበር አላስታውስም አንተ ነበርክ እና ምናልባት በትክክል አልናገረ ይሆናል ግን እሞክራለሁ እና ለጥቂት ሳምንታት ልናየት አልቻልንም ነበር ስለዚህ ግን የሆነ ነገር በመጋገር ላይ ጎበዝ ነበረች ኩኪሶች ወይም ብራውኔዎች ወይም የሆነ ነገር መጋገር ኩኪሶች ኩኪሶችና ስለዚህ እሷን እስክታገኛት ድረስ ለሰዎች ኩኪሶች እንድትጋግር ነገርኳት እና ለምክር አገልግሎት በፍጹም አልተመለሰችም። እና ባያት ጊዜና ለምን ቀጠሮ እንዳስያዘች ጠየቃት። እሷም ኦ ታውቃለች ሌሎች ሰዎችን በመርዳት ላይ ስጠመ ስለ ራሴ ችግሮች ሁሉንም ነገር ረሳው። እነግራቸዋለሁ፣ ችግራችሁ ምን ያህል ትልቅ ቢሆን። እና ችግሮችን ቀላል ለማድረግ እየሞከርኩ አይደለም። ባለፈው ምሽት ተናግሬአለሁ። በጣም ከባድ ሁኔታ ላይ ያሉ ሰዎች እንዳሉ አውቃለሁ። እኔ ግን መዝሙር ሠላሳ ሰባትን እወድዋለሁ። አንድ ሁለትና ሦስት እንዲላል፣ በክፉ አድራጊዎችም አትቅና እንደ ሳር ፈጥነው ይደርቃሉና። አዳምጡ፣ በእግዚአብሔር ታመን መልካምንም አድርግ በምድሪቱ ተቀመጥ ዘና ብለህ ተሰማራ። በጣም ቀላል ነው። ችግር ሲያጋጥመን ምን እናደርጋለን? ስለሱ አንድ ነገር ማድረግ ከቻል እናደርገዋለን፣ ካልሆነ ስለሱን ጸልያለን። በእግዚአብሔር ታምናላችሁ። ግን እስከዚያው ድረስ እግዚአብሔርን እየጠበቃችሁ ሳለ መልካም ነገር ታደርጋላችሁ። ሌላውን በመርዳት ለመከራችሁ ዘር ትዘራላችሁ። ሰላም ነው። እዚህ ላይ ብዙ ማስታወሻዎች አሉኝ፣ ግን የሚያስፈልጉኝ አይመስለኝም። ግን እግዚአብሔር ታማኝ ነው እና ስለሱ በጣም ከምንወዳቸው ነገሮች ውስጥ አንዱ ነው። ሚስጢር እንደሚጠብቁ የምታምኗቸው ስንት ሰዎች አሏችሁ? ምን ያህል ሰዎች ታውቃላችሁ? በእርግጥ ለአንድ የሆነ ነገር ለመናገር የሚያስፈልጋችሁ ከሆነ ግን ማንም የማያውቀው በጣም አስፈላጊ ነው። ምን ያህል ሰዎች ያውቃሉ እኔ በዚህ ተባርኪ ያለው ወደ አምስት ሰዎች አውቃለሁ። አንዳንድ ሰዎች ማንም የላቸውም። ታማኝ ሁኑ። ታማኝ ጓደኛ ሁኑ። ከእሱ ለምታገኙት ነገር ብቻ ብላችሁ ግንኙነት ውስጥ አትግቡ። ከአስር ዓመታት በፊት ውሳኔ ወስኛለሁ። ለአንድ ወገን ብቻ በሚጠቅም ግንኙነት ተስፋ ቆርጬ ነበር እና ከእንግዲህ አላደርገውም ስለግል ግንኙነቶች እያወራው ነው። እኔ ሁሉንም ነገር የምሰጥበትና ሌላ ሁሉንም ነገር የሚወስድበት አይነት ግንኙነት ከዚህ በኋላ አይኖረኝም። ታውቃላችሁ፣ ያ ጤናማ አይመስለኝም። ያንን ስታደርጉ ሌላውን ሰው እያገዛችሁት አይመስለኝም። ያንን ስታደርጉ ሰዎች እንዲያከብራችሁ እንኳን እያደረጋችሁ አይደለም። ምርጥ ሰው ሁኑ። ታማኝ ሰው ሁኑ። ግጭትን ከህይወታችሁ አስወግዱ። ትክክል ባልሆኑ ትንንሽ ነገሮች ሁሉ መናደዳችሁን አቁሙ። ጠብ እያለ ግብዣ ከሞላበት ቤት ይልቅ፣ እኔና ዴቭ ወደ ቤተ ክርስቲያን ስንመጣ ስንጨቃጨቅ አስታውሳለሁ። ወደ መኪና ማቆሚያ ቦታ ስንሄድ ሰዎች መኪናቸው እንዲያቆሙ እና በበሩ ላይ ሰላምታ እንዲሰጡ የሚረዱ ሰዎች ነበሯቸው። እና እስከ ቤተ ክርስቲያን ድረስ እንጣላለን። የምናገኘውን የመጀመሪያ ክርስቲያን ሰላም፣ እግዚአብሔር ይመስገን፣ ኢየሱስ የተመሰገነ ይሁን። መዝሙሮቹን እንኳን እየዘመራችሁና የምትናገሩትን እንኳን ላታውቁ እንደምችሉ ታውቃላችሁ። ትዝ ይለኛል፣ ከፊት ረድፍ ላይ ነበርኩን። በመሪነቱ ስለነበርኩ ነው እና ስሜ በመቀመጫ ላይ ነበር እና ማንም አይቀመጥም ነበር። እኔ የቤተ ክርስቲያን ምሰሶ ነበርኩ። መዝሙሮችን ስዘምርና እንደዚህ ሳስብ አስታውሳለሁ። ዛሬ የሚበላውን ምግብ እንደማበስልለት የሚያስብ ከሆነ ሌላ ነገር መጠበቅ አለበት። ምክንያቱም ምን እንደሚያደርግ አውቃለሁ። ወደ ቤት ሄዶ በየእሁድ እንደሚያደርገው ሌላ እግር ኳስ ይመለከታል። እና ሁሉንም ስራ ነው ይሰራለው። ሁሉንም ነገር አሳልፌ ይሰጣለው። በሉ እውነታውን እንጋፈጥ። ጨዋታችንን አቁመን ክርስቶስን መምሰል እንጀምር። ለመጸለይ ጥሩ ጸሎት እነግራችኋለሁ። እግዚአብሔር ሆይ፣ በመሰዊያ ላይ ሰረኝ እኔን፣ ክርስቶስን መምሰል እንድችል ማድረግ ያለብን ሁሉ አድርግ፣ ግን ከዚህ በኋላ ባክን እንደሞኝ እንደሆን አትፍቀድልኝ። ኦ ይህ በጣም አስደሳች ነው። ጌታ ሆይ፣ በመልእክቴ በጣም ተደስቻለሁ። እሺ ትንሽ ነገር ላካፍላችሁና ከዚያ ወደ ቤት መሄድ አለብኝ። ታማኝ ወንዶችና ሴቶች በእግዚአብሔር ኃያል እጅ ስር ይቆያሉ እና እግዚአብሔር እስኪያሳድጋቸው ድረስ ይጠብቃሉ። ራሳቸውን አያሳድጉም፣ እና ሲያድጉ በፍርሃትና በመንቀጥቀጥ ወደዚያ ቦታ ይገባሉ። በትቢት መንፈስ አይደለም። ዳዊት ለሀያ ዓመታት ለሳኦል ታማኝ ነበር። ሳኦል ሊገድለው ሲሞክር ሳኦልን ለመግደል ሁለት ጊዜ እድል አገኘ። ሁለት ጊዜም እግዚአብሔር የቀባውን አልነካም አለ። አምላክ የቀባውን ሰው ከመጉዳት ይልቅ ራሱን ቢሰቃይ ይመርጥ ነበር። ዮሴፍ ለእግዚአብሔር ታማኝ ነበር፣ ለአስራ ሶስት ዓመታት ባላደረገው በአንድ ነገር ታስሮ ነበር። ሙሴ ታማኝ ነበር። ጳውሎስ በመጀመሪያ ፈተናው ሁሉም ሰው በከዳው ጊዜ ታማኝ ነበር። ጌታ በእነሱ ላይ አትቁጠርባቸው አለ። ትንሽ መሻሻል የምንችል ይመስለኛል። ምን ታስባላችሁ? ትንሽ መሻሻል እንደምንችል የሚያስባለ። በፈተና የሚጸና ሰው የተባረከ ነው፤ ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። እግዚአብሔር ለሚወዱት ቃል የገባላቸው ታማኝ ሰው መቼም ቢሆን ተስፋ አይቆርጥም። እና እሱ በየቀኑ በሚያደርገው ነገር ሁሉ የሚችለውን ሁሉ ያደርጋል። አሜን። አባት ወይ፣ ስለ ቃሉ እናመሰግንሃለን። እግዚአብሔር አንተ ለእኛ በጣም በጣም መልካም ነህ። ለኃጢአታችን ሁሉና ለሰራነው ስህተት ወይም ላሳየነው ማንኛውም ክብር የሚያጎደል ነገር ይቅርታ እንጠይቀሃለን። እናም እዚህ ሁሉም ሰው አንድ ነገር ወደ ቤት እንዲወስድ ጸልያለው ይህም የሚረዳቸውና ክርስቶስን የሚመስል ባህሪ እንዲያዳብሩ ይሁን እዚህ ልቡን ለጌታ መስጠት የሚያስፈልገው ሰው ካለው ሁሉም ሰው ከእኔ ጋር ይህንን ጸሎት እንዲጸልይ እፈልጋለሁ እንደዚህ እናደርጋለን ሁላችሁም አብራችሁ ጸልዩ እግዚአብሔር ሆይ እወዳለሁ ኢየሱስ በአንተ አምናለው ለእኔ እንደ ሞት ቃምናለው ለኃጢአቴ ከፍለሃል ቅጣቴን ወስደሃል እና ስለኖርኩበት መንገድ ይቅርታ ጠይቀሃለሁ ኃጢአቴን ሁሉ ይቅርበል ኢየሱስ ወይ፣ በሕይወቴ ውስጥ እፈልግሃለሁ እንደ ጌታዬና አዳኝ እቀበልሃለሁ፣ እና ራሴን ለአንተ አሳልፌ እሰጣለሁ። ራሴን ለአንተ እለቃለሁ፣ ተማርኬአለሁ። በማንነቴ ተቀበለኝ እና እንድሆን የምትፈልገውን አድርገኝ። እወድሃለሁ። ስለ ወደድከኝ አመሰግናለሁ። ወደ መንግሥተ ሰማያት ለመሄድ በመንገድ ላይ ነኝ እና በጉዞ እደሰታለሁ። አሜን በሉ። እግዚአብሔር እናመስግኑት ሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው።